ሰላም ጤና ይስጥልን። በመላው ዓለም የምትገኙ የተወደዳችሁ የሮሃ ቲቪ ተከታታዮች የመጋቢት 6 2017 ዓ ም የምሽት ዜናዎችን ይዘንላችሁ ቀርበናል። ለረጅም ዓመታት በአማራ ትግል ውስጥ የኖሩት አቶ ዳንኤል አሸናፊ ከዚህ ዓለም በሞት ተለይተዋል። በወሎ ቀጠናዎች እየተደረጉ ባሉ ውጊያዎች ፋኖ ከተማዎችን እየተቆጣጠረ ሲቀጥል፣ አገዛዙ ደግሞ ፋኖ ደሴን ከቧል ብሏል። ዝርዝር የጦር ግንባር መረጃዎችን ይዘናል። ዐቢይ አቶ ጌታቸው ረዳን ከስልጣን አውርደው ታደሰ ወረደን መሾማቸውን ለነደብረ ጽዮን አሳውቀዋል።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 ለረጅም ዓመታት በአማራ ትግል ውስጥ የኖሩት አቶ ዳንኤል አሸናፊ ከዚህ ዓለም በሞት ተለዩ። አቶ ዳኒኤል አሸናፊ በነ ፕሮፌሰር አስራት ወልደየስ ላይ የተጀመረውን አማራን የማጥፋት ጭፍጨፋን ለማስቆም በተዋቀረው አደረጃጀት ውስጥ በሰሜን አሜሪካ በተለይም በዋሽንግተን ዲሲ እና አካባቢው በተመሰረተው የመላው አማራ ህዝብ የእርዳታና የልማት ማህበር በጉልህ ተሳትፎ ያበረከቱ ሰው ነበሩ። የአቶ ዳንኤል አሸናፊ የትግል እንቅስቃሴ በተለይ የህዝብን ግንዛቤ ለማሳደግ በማህበሩ በኩል በሚደረገው የትምህርትና ቅስቀሳ ክፍል አማራው በተሰኘው በወቅቱ ነጻነት ለኢትዮጵያ ይባል ከነበረ የሬዲዮ ስርጭት ጋር በመተባበር የሚተላለፍ የሬዲዮ ዝግጅት አስተናጋጅ በመሆን ለረጅም ጊዜ ከፍተኛ ተጋድሎውን ከፍለዋል። እንዲሁም ቤተሰቦቻቸውንና ልጆቻቸውን በማሰባሰብ የሀገራዊ አማራዊ አስተማሪ መካሪና አነቃቂ የሆኑ መዝሙሮችን በመድረስና በማቀነባበርም በጊዜው በቴፕ በማቅረብ ያለ እረፍት ትልቅ ሀገራዊ ዋጋን እየከፈሉ የትግል ሰው ነበሩ።

አቶ ዳንኤል አሸናፊ የሀገራቸውና የወገናቸው ጉዳይና ጣፈንታ እጅግ ረፍትና እንቅልፍም የሚነሳቸው ሰው የነበሩ ሲሆን በቻሉትም ሁሉ መፈጸም አለበት የሚሉትን ሁሉ ያለምንም ማወላወል ሙሉ ጊዜያቸውን በነጻ በመስጠት ለህዝብ ዋጋ መክፈልን አሳይተዋል። አቶ አሸናፊ ባደረባቸው ህመም በሕክምና ሲረዱ ቆይተው ማክሰኞው መጋቢት ሁለት ሁለት ሺ አስራ ሰባት ዓመተ ምህረት በሰባ ዘጠኝ ዓመታቸው ከዚህ ዓለም በሞት ተለይተዋል። የቀብር ስነ ስርዓታቸውም ዛሬ ቅዳሜ መጋቢት ስድስት ሁለት ሺ አስራ ሰባት ተፈጽመዋል። ሮሃም ለአቶ ዳንኤል ልጆች በሙሉ ለቤተሰቦች ቸውና ለወዳጅ ዘመዶቻቸው መጽናናትን ትመኛለች። አብይ አቶ ጌታቸው ረዳን ከስልጣን አውርደው ታደሰ ወረደን መሾማቸውን ለነ ደብረ ጽዮን አሳወቁ። የህወሓት ሊቀመንበር ዶክተር ደብረ ጽዮን ገብረ ሚካኤልና የስራ አስፈጻሚ አባሉ አቶ ፍስሐ ጽዮን ትናንት ወደ አዲስ አበባ ተጉዘው ነበር። በዚህ ጉዟቸውም አብይ አህመድና ሌሎች የብልጽግና ከፍተኛ ባለስልጣናትን በአራት ኪሎ አግኝተው ተነጋግረዋል ተብሏል። በዚህም ወቅት ሬድዋን ሁሴን፣ ጊዲዮን ጢሞቴዎስና ሌሎች ባለስልጣናት የተገኙ ሲሆን መቀሌን ለቀው ወደ አዲስ አበባ የሸሹት አቶ ጌታቸው ረዳ ግን አልተገኙም ተብሏል። አብይ እነ ደብረ ጽዮንን እናንተ ኤርትራ ጋር ሆናችሁ እኔን ለማጥፋት ለምን መስራት ጀመራችሁ ሲሉ መጠየቃቸውም ተሰምቷል። ሆኖም እነ ደብረ ጽዮን ግን እኛ ከኤርትራ ጋር በዚህ መንገድ ለመስራት አልተስማማንም። እንዲህ አይነት ስምምነት ብንፈጽም ኖሮ እዚህ ምን እናደርጋለን? ማለታቸውም ታውቋል። የውስጥ አዋቂ ምንጮች እንዳሉትም እነ ደብረ ጽዮን አብይን ትግራይ ላይ ለምን እንደዚህ እንደ ከፋና እንደ ጨከን አልገባንም ብለውታል ተብሏል። በዚህም ወቅት አብይ ፈገግ ብለው ጌታቸውን አንሳልን አላችሁኝ አነሳውላችሁ፣ ታደሰ ወረደን ሹምልን አላችሁ ሾምንላችሁ። ታዲያ ሌላ ምን ትፈልጋላችሁ? ማለታቸው ታውቋል። ከታደሰ ጋር ተስማሙና ሰላም አምጡ ማለታቸው ነው የተገለጸው። በዚህም አብይ አህመድ በይፋ በቀጣይ ሰኞና ማክሰኞ ለታደሰ ወረደ ይፋዊ የሹመት ደብዳቤ እንደሚሰጡ ተነግሯል። ታደሰ ወረደ ከአብይ አህመድ ከብርሃኑ ጁላና ከሬድዋን ሁሴን ጋር ባደረጉት ውይይት የክልሉ መሪ እንዲሆኑ መወሰኑ ታውቋል። ጀነራል ታደሰ ወረደ በትግራይ ጦርነት አይነሳም፣ ነገሮች ከቁጥጥራችን ውጭ አይደሉም፣ አብይም ጦር እንደማያዘምት ነግሮኛል ማለታቸው ታውቋል። እኚህ ሰው የቲዲኤፍ አዛዥ ሲሆኑ በቀጣይ ከነደብረ ጽዮን ጋር አብረው እንደሚሰሩም ይጠበቃል። አብይ ደብረ ጽዮን ገብረ ሚካኤልን የጊዜያዊ አስተዳደሩ ምክትል ፕሬዝዳንት አድርገው እንደ ሾሙም እየተነገረ ነው። የጌታቸው ረዳ ዕጣ ፈንታ በይፋ ባይታወቅም አቢ ግን በሁለት ዓመቱ ጦርነት ያወረዱባቸውን የስድብ ናዳ አሁን ከህዋት ሰዎች በይፋ ከለዩዋቸው በኋላ ሊያወራርዱባቸው ይችላሉ የሚል ግምት አለ። እንዲሁም ነባር ፖለቲከኞቹ የህዋት ሰዎችና የጦር ጀኔራሎች አብይን አምነው እስከ መጨረሻው ለመገዛት ተስማምተው ይቀጥላሉ ወይ የሚለው ተጠባቂ ሆኗል። ምናልባትም አቢ ከኤርትራ ጋር እጀምረዋለው ላሉት ጦርነት ጠላትና ኃይል ቅነሳ ለማድረግ በሚል ህዋቶችን ያሻቸውን እንዲያደርጉ እንደተዋቸው እየተነገረ ነው። በወሎ ቀጠናዎች እየተደረጉ ባሉ ውጊያዎች ፋኖ ከተማዎችን እየተቆጣጠረ ሲቀጥል አገዛዙ ደግሞ ፋኖ ደሴን ከቧል ብሏል። በደቡብ ወሎ ዞን ከፍተኛ ቁጥር ያለው የሚሊሻና የአድማ ብተና ኃይል የሰፈረባት ኮሬብ ከተማ በፋኖ ቁጥጥር ስር መግባቷን ለማረጋገጥ ተችሏል። በከተማ ሰፍረው የነበሩ ከ300 በላይ የሚሊሻና የአድማ ብተና አባላት ገሚሱ ሲማረክ ቀሪዎቹ ደግሞ ህይወታቸውን ለማትረፍ ሽሽት ላይ መሆናቸው ታውቋል። በደቡብ ወሎ ዞን መቅደላ ወረዳ ከማሻ ከተማ በ20 ኪሎ ሜትር ርቀት ገደማ ላይ በምትገኘው ታዳጊዋ ኮሬብ ከተማ ዛሬ መጋቢት 6 2017 ዓ ም ከእኩለ ቀን ጀምሮ ከባድ ውጊያ እየተካሄደ ሲሆን የአገዛዙ ኃይል ከባድ ሽንፈትን ተከናንሞ ወደ ኋላ ሸሽቷል። ፋኖ ከተማዋን በቁጥጥር ስር ማስገባቱን መረብ ሚዲያ የአማራ ፋኖ በወሎ ምዕራብ ወሎ ኮር ስር፣ የአማራ ሳይንት መቅደላ ክፍለ ጦር ቃል አቀባይ ፋኖ ቃል አብ ወርቅን ዋቢ አድርጎ ዘግበዋል። የተከፈተባቸውን ጥቃት መቋቋም ያልቻሉት የሚሊሻና የአድማ ብተና አባላቱ መከላከያ ሰራዊት በሚሰጣቸው የከባድ መሳሪያ ሽፋን ተጠቅመው ህይወታቸውን ለማትረፍ ሽሽት የጀመሩ ቢሆንም ነገር ግን በርካቶች ገደል ገብተው መሞታቸውን ነው ፋኖ ቃል አብ የገለጸው። በተመሳሳይ ምዕራብ ወሎ ኮር ንጉስ ሚካኤል ክፍለ ጦር እና ሼ ሁሴን ጅብሪ የአፕሪል ክፍለ ጦር በጋራ በመሆን ታላቅ ጀብዱ ፈጽመዋል። የካቲት 5 2017 ዓ ም ከሌላ ወረዳ ፈረስ ቤት ከንጋቱ አንድ ሰዓት የጀመረው ከአራት ወረዳዎች ተውጣጦ ከመጣ ሚሊሻና አድማ ብተና ጋር የተደረገ እልህ አስጨራሽ ውጊያ በፋኖ ክፍለ ጦሮች ጥምረት የበላይነት ተጠናቋል። ይህ ከአራት ወረዳዎች የተውጣጣው የሚሊሻና የአድማ ብተና አባላት በመከላከያ ሜካናይዝድ ኃይል ታግዞ ወደ ፋኖዎች ለማጥቃት ቢሄዱም ያልታሰበ ዱብዳ ገጥሟቸው በሰው ህይወትና በቁስ ላይ ከባድ ኪሳራ አስተናግደው ብለዋል ተጋድለውን አርበኛ ሀምሳ አለቃ አደማሊ ሲመራው የዋለ ሲሆን የአገዛዙ ኃይል በርካታ ሙትና ቁስለኛ አስተናግደዋል። አንድ የቡድን መሳሪያና ክላሾችም ተማርከዋል። በዚህም የፋኖን በትር መቋቋሚያ ያቃተውና የተበሳጨው ሚሊሻና አድማ ብተና የህዝብ ተቋማትንና የገበሬውን እህል የነጋዴውን ሱቆች ሲዘርፍ ውሏል። ላለፉት ቀናት የፋኖ ኃይል በደቡብ ወሎ ዞን መቀመጫ ደሴ ዙሪያ ከባድ ተጋድሎ ማድረጉን ተከትሎ የአገዛዙ ጦር ሁለት ኮማንዶ ክፍለ ጦር በርካታ እግረኛ ወታደር አድማብተናና ሚሊሻውን አሰማርቶ ነበር። ከዚህም ባለፈ ዙ ሃያ ሶስትና ሌሎች ከባድ መሳሪያዎችን ደሴን በከበቡበት ተራራዎች ላይ መጥመዱ ይታወቃል። ትናንት ማምሻውንም በርካታ ሚሊሻዎች ከከተማዋ የግዳጅ ቀጠናዎች በፍርሃት ሲሸሹ እንዳመሹና ከባድ ፍተሻና ወታደራዊ እንቅስቃሴም ሲደረግ ነበር ተብሏል። ታዲያ የብልጽግናው አገዛዝ በዛሬው ዕለት በጦሩ የፌስቡክ ገጽ ባሰራጨው መረጃ ፋኖ ከተማዋን እንደከበባትና ወደ ደሴ ለመግባት እንቅስቃሴ እያደረገ መሆኑን ጠቁሟል። የሰሜን ምስራቅ እዝኮር ምክትል አዛዥ ለኦፕሬሽናል ኮሎኔል አዲስ በድሩ እንደተናገሩት በደቡብ ወሎ ዞን ደሴ ዙሪያ ወረዳ ጽንፈኛ ቡድኑ ግርግር በመፍጠር የተለመደ የውሸት ፕሮፓጋንዳውን ለማሰራጨትና ዝርፊያ ለመፈጸም ሲንቀሳቀስ ነበር ሲል የእምነት ክህደት ቃሉን ሰጥቷል። ይህ የአገዛዙ ምላሽን ፋኖ አገዛዙ ከፍተኛ ወታደራዊ እንቅስቃሴ እያደረገባት ያለችውን ደሴን መክበቡንና በዙሪያዋም ጦርነት መካሄዱን እንዲሁም ፋኖ ደሴ ለመግባት እንቅስቃሴ እያደረገ መሆኑን አምነዋል። በዋርካው ምሬ ወዳጆ የሚመራው የአማራ ፋኖ በወሎ ከሰሞኑ አዳዲስ እያካሄደ ባለው ከባድ ውጊያ በወልዲያና በደሴ ዙሪያ ወታደራዊ እርምጃዎችን እያካሄደ ነው። ከባድ ኪሳራም በአገዛዙ ጦር ላይ አድርሰዋል። አሁንም ደሴና ወልዲያ ዙሪያ ከፍተኛ ውጥረትና ወታደራዊ እንቅስቃሴ እንዳለ ተገልጿል። ኤርትራ አዲስ አበባ በሚገኘው ኤምባሲ በኩል ሰሞንኛውን የጦርነት እንቅስቃሴ አስመልክቶ ምላሽ ሰጠች። በአዲስ አበባ የሚገኘው የኤርትራ ኤምባሲ ከሰሞኑ በሁለቱ አገራት መካከል እየተባባሰ የመጣውን የጦርነት ድለቃ አስመልክቶ ምላሽ ሰጥቷል። ኤምባሲው በመግለጫው በባለፉት ቀናት ጦርነት የማይቀር ነው፣ የምስራቅ አፍሪካን ካርታ ሊቀይር የሚችል አውዳሚ ጦርነት በቅርቡ ሊነሳ ይችላል የሚሉ ወሬዎች ተበራክተዋል ብለዋል። ይህን ጉዳይ ዓለም አቀፉ ማህበረሰብና አያላን አገሮች ለማስቆም መረባረብ አለባቸው። የኤርትራ ስም ሲነሳ እንደተለመ በጦርነቱ ላይ ፍጹም ውሸት ይሰማል ሲልም ኤምባሲው ገልጿዋል። የኤርትራ ጦር የትግራይን መሬት ያዘ፣ ኤርትራ ስላልተስማማች የፕሪቶሪያን ስምምነት ለማክሸፍ ጦርነት ልትከፍት ትችላለች፣ የዋት አንድ ወገን ከኤርትራ ጎን ነው፣ ኤርትራ ፋኖን እየረዳች ነው የሚሉ መረጃዎች አሉ ብለዋል። ከኤርትራ ከግብፅ፣ ከሳውዲ አረቢያ ጥቃት ሊከፍቱ ነው ይባላል ያለው መግለጫው፣ ጩኸቱ ማለቂያ የለውም። መታወቅ ያለበት እውነታዎች የኤርትራ ህዝብ በየብስ በባህር እና በደሴቶች የተትረፈረፈ ሀብት የታደለ ነው። የሱ ያልሆነውን አይፈልግም፣ ፈልጎም አያውቅም ሲል ገልጿዋል። ታሪክ ውስጥ ወረራ በመፈጸም አስቀያሚ ታሪክ የለም ግን ከተወረረ በፕሬዚዳንት ኢሳያስ አፈወርቅ አነጋገር የእኛ ያልሆነውን አንፈልግም፣ የራሳችንን አንሰጥም የሚለው የታወቀ መርሃችን ነው ብለዋል። ነገር ግን ኤርትራ በድንበር ኮሚሽኑ በዓለም ካርታ ላይ ከተደነገገው ዓለም አቀፍ ድንበሮች ውጭ የየትኛውን ፓርቲ ንብረት የሆነ መሬት አትይዝም። ኤርትራ በክልላችን ሀገራት የውስጥ ጉዳይ ጣልቃ መግባት እና አንዱን ወገን በመደገፍ ሌላውን ለማጥቃት ፍላጎትም የላትም። እንደ ፕሪቶሪያ ውል ያሉ ስምምነቶች የሚመለከተው በቀጥታ ለኤርትራ ስምምነቱን የፈጸሙት አካላት ብቻ ነው ሲልም አክሏል። መግለጫው የኤርትራ ፍላጎት ጥቅምና ጥረት ለክልላችን ህዝቦች ሰላምና መረጋጋት ላይ ብቻ ያነጣጠረ ነው ያለው ኤምባሲው፣ ከኤርትራ አንጻር በየትኛውም የቀጠናው ክፍል ውስጥ የሚፈጠር ማንኛውም አሳሳቢ ሁኔታ የመላው ቀጠናው ስጋት ነው ብለዋል። ከውጭ ጣልቃ ገብነት ይልቅ ለሀገር ውስጥ ተዋናዮች ቅድሚያ በመስጠት መፍትሄው በቀጠናው ኃይሎች ትብብር እንዲገኝ ግልጽ አቋም አለኝ ሲል ገልጿል። ጨለማ ጨለማን ማፍረስ አይችልም። ጨለማን የመንጠቅ ኃይል ያለው ብርሃን ብቻ ነው እና ለጦርነት መጸለይና ጥላቻን መስበክ ሰላምና መረጋጋት ሊያመጣ አይችልም ሲል አንስቷል። ስለዚህ ፍርሃትን እና ጥርጣሬን፣ ጥላቻንና ግጭትን ሌት ተቀን ጦርነትን ከመለመን ይልቅ ለሰላምና ለመተባበር ቁርጠኝነትና ድፍረት ይጠይቃል ያለው ኤምባሲው፣ ትልቁ ድል ጦርነትን ከማሸነፍ ይልቅ ሰላምን መፍጠር ነው በማለት መልእክቱን ቋጭቷል። አዲስ አበባ የሚገኘው የኤርትራ ኤምባሲ ይህን ቢልም አስመራና አዲስ አበባ ግን ድንበር ላይ መፋጠጣቸውን ቀጥለዋል። ኤምባሲው ይህን መግለጫ እየሰጠ እንኳን በሰመራ በኩል ወደ አሰብ አቅራቢያ ባሉ የአፋር አካባቢዎች የብልጽግናው ሜካናይዝድ ጦር በገፍ እየተጠጋ ነው። አሜሪካ ትራምፕን የተሳደቡትን የደቡብ አፍሪካ አምባሳደርን ከሀገሯ አባረረች። የዓለማችን ቁጥር አንድ ሌላ ሃያል አገር የሆነችው አሜሪካ የደቡብ አፍሪካ አምባሳደርን ዋሽንግተንን ለቀው እንዲወጡ አዛለች። የሀገሪቱ ውጭ ጉዳይ ሚኒስትር ማርኮ ሮቢዮ በኤክስ አካውንታቸው ላይ ባሰፈሩት ጽሑፍ እንዳሉት በዋሽንግተን የደቡብ አፍሪካ አምባሳደር እዚህ አይፈለጉም ብለዋል። በአሜሪካ የዋሽንግተን አምባሳደር ኢብራሂም ራሱል ደቡብ አፍሪካ ካሏት አንጋፋ ዲፕሎማቶች መካከል አንዱ ሲሆን ከ2010 እስከ 2015 ድረስ ዋሽንግተን የደቡብ አፍሪካ አምባሳደር ሆነው አገልግለው ነበር። በድጋሚ ከ2025 ጀምሮ ሀገራቸውን በአምባሳደርነት እንዲያገለግሉ ተሹመው የነበሩት አምባሳደር ራሱል ከፕሬዚዳንት ትራምፕ አስተዳደር ጋር ግጭት ውስጥ ገብተዋል። አምባሳደሩ ከሰሞኑ በበይነ መረብ በተካሄደ አንድ ሴሚናር ላይ ፕሬዚዳንት ትራምፕ የነጭ የበላይነትን ለማንበር የሚሰራና መድሎዎችን እንዲኖሩ የሚሰራ ፖለቲከኛ ነው የሚል አስተያየት ሰጥተዋል። ይህን ተከትሎም አምባሳደር ራሱል በአሜሪካ መቆየት የሚያስችላቸውን የዲፕሎማሲ ፍቃድ የተሰረዘ ሲሆን ወደ ሀገራቸው እንዲመለሱ ተነግሯቸዋል ሲል ቢቢሲ ዘግበዋል። የደቡብ አፍሪካ ፕሬዚዳንት ጽሕፈት ቤት በጉዳዩ ዙሪያ ባወጣው መግለጫ በውሳኔው ማዘኑን ገልጾ ከአሜሪካ ጋር ጥብቅና የጋራ ተጠቃሚነት ያለው ወዳጅነት ለመመስረት እንደሚሰራ አስታውቋል። አሜሪካ የሀገራትን አምባሳደር የማባረር ልምድ የሌላት ሲሆን በተለይም ከቀዝቃዛው ጦርነት ጊዜ ጀምሮ ሽኩቻ ውስጥ ከነበረችባቸው ሩሲያና ሌሎች ሀገራትን አምባሳደሮች አላባረረችም ነበር። የፕሬዚዳንት ትራምፕ አስተዳደር በደቡብ አፍሪካ ላይ ጫና ያሳደረው የነጮችን መሬት እየቀማች ነው በሚል ነው። ደቡብ አፍሪካ ግን ይህን ክስ በተደጋጋሚ ውድቅ አድርጋለች።